ይህ ቪዲዮ የቀረጽኩት ትራንትና እሁድ ዕለት ነው እና ከሰዓት በኋላ ወጣ ብዬ ወክ ለማድረግ ወይም ደግሞ በቃ የሆነ ቦታ ዞር ዞር ልበል ብዬ ከቤት ወጥቼ ነበረ። እና በነገራችን ላይ ሳይፕረስን ብዙም አላቃትም እኔ ያለሁበት ሀገር። በነገራችን ላይ እኔ ካለሁበት ሀገር ሌላ ስቴት ወይም ደግሞ ማለት ሀገሪቷ አንድ ቦታ ላይ የሆነች አይደለችም። ለምሳሌ እኔ ያለሁበት ሀገር ወይም ሳይፕረስ ማለት ነው። ለምሳሌ እንደታዬ ላስረዳችሁ ልክ አሁን እንደ አዲስ አበባ አዲስ አበባ ከዛ እንደ አዲስ አበባ በቃ አሁን አዲስ አበባ ከሰፊ ከተማ ነች። አለ ግን ለምሳሌ ሳይፕረስ እንደ አዲስ አበባ ብትሆን አዲስ አበባ ደግሞ በቃ ተከፋፍላ ተከፋፍላ ተከፋፍ ማለት የሆነ እንትን አለ። ለምሳሌ ሾላ ለመሄድ ከአዲስ አበባ ወጥታችሁ ቢያንስ የአርባ አምስት ደቂቃ መንገድ እሚያክር በባስ ተጉዛችሁ ከዛ መገናኛ ትሄዳላችሁ ማለት ነው። ከዛ ደግሞ መገናኛ እዛ ከተማለች ራሷን የቻረች በቃ ራሱ ስም አለው ምናለው አገሩ ለምሳሌ ልክ እንደ መገናኛ ብለን ሄደን ልክ እንደ መገናኛ በቃ እንደ መገናኛ። ከዛ ደግሞ ከመገናኛ ወጥተን ሀያት ለመሄድ ግዴታ የአርባ አምስት ደቂቃ መንገድ እንትን እንራለን። ከዛ ሀያት ደግሞ ራሷን የቻለች ከተማ ናት ማለት ነው። ልክ እንደዛ ነው ማስረዳቸው ማለት ነው። ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛለኝ። ሙላለም ነኝ። ዛሬ እንግዲህ እስኪ አንዳንድ ነገር ልበላችሁ ስላለሁበት ሀገር። በጣም ነው ደስ የምትል ሀገር ናት። ያን ያህል ሰማይ ጠቀስ ሰማይ በቃ ሰማይ ጠቀስ ፎቅ ባይኖራትም ፎቅ ብዙም እኔ እዚያ አለ፣ ግን እንደ ዱባይ አይደለችም። ግን ሀገሪቷ ጠጥ ረጭ ያለች፣ እንዲሁም ደግሞ ሰው ያልበዛባት በጣም ደስ የምትል ሀገር ናት። በዛው ልክ ደግሞ ሀገሪቷ ላይ መኖር የሚቻለው በተለይ ደስ የምትል ሀገር ናት ስላችሁ፣ ለምሳሌ ሀብታም ከሆናችሁ፣ ገንዘብ ካላችሁ፣ የራሳችሁ ስራ ካላችሁ፣ ቤት ካላችሁ ለኑሮ አመቹ የሆነች ሀገር ናትና፣ እስኪ ስለዚች ሀገር አንዳንድ ነገር እላችሁ። እኔ ብዙም አላውቅም፣ ምክንያቱም እኔ አረበኛ ቢሆን በአረበኛ በደንብ እችላለሁ፣ ግሪከኛ አልችልም ብዙም እና ቋንቋ ችግር ስላለ ያን ያህል በማየት እንጂ መጠየቅ አልፈልግም። ሲጀመር በቃ ማየት ያለብኝና ያለው እንጂ ይሄ ምንድን ነው የድሮ ነው የቆየ ነው አይደለም፣ ግን ቦታው ይናገራል። አሁን ይሄ የምታዩት ቦታ ለምሳሌ በጣም በጣም የቁመረት እኔ ካለሁበት ለምሳሌ እኔ ካለሁበት አካባቢ ቢያንስ የአስር አምስት ደቂቃ በእግሬ ሂጅ ነው። እናዚህ ቦታ በጣም የቆየ ነው። በቃ የቆየ ስራችሁ በቃ የቆየ ምግብ ቤት ነው የቆየ በቃ የድሮ ቦታ ቃላችሁ፣ ግን ደስ የሚል በቃ ብልጭ ያልበዛበት አካባቢው አረንጓዴ የበዛበት ጠጥ ረጭ ያለበት ቦታ በዛ ላይ ደግሞ በየሱቁ ስትሄዱ ስራ አድኖ በጣም አለ ስራ አድኖ በጣም። የክርስቲያን አገር ናት፣ በነገራችን ላይ ሙስሊም አለ ሙስሊም ያን ያህል ብዙም አይደሉም። ሙስሊም ራሱ መስጂድ ብዙም አላይም። በጣም ካቶሊክም አለ፣ ግን በተለይ ደግሞ ኦርቶዶክስ እምነት ተከታዮች ብዛት ይበዛሉ። እና አሁን የዩት እንግዲህ በጣም የቆየ ነው ይሄ ይሄ እና ዝም ብዬ ወክ እያደረኩ ነበረ። ቦታውን አካባቢውን አውቀዋለሁ፣ ግን እንደ አጋጣሚ ዝጋ ወክ እያደረኩኝ ይታያችሁ ከሆነ ከሩቅ የሚታይ ቤተ ክርስቲያን አየው ማለት ነው። ከዛ ከዚህ ቤተ ክርስቲያን ነጠላ አለበስኩም በእርግጥ ቤተክርስቲያን ሉ ብዬ አላሰብኩም፣ ግን ዝም ብዬ ሄድኩ ማለት ነው ሄድኩ ሳይሆን በቃ አይቼ ሌላ ጊዜ እሄዳለሁ የሚለው በነገራችን፣ እኔ የሆነ ቦታ አይቼ ከወደድኩ ሌላ ጊዜ እሄዳለሁ እና ግን እዚህ ጋር መንገድ ላይ ስሄድ፣ በነገራችን ላይ በጣም እንደዚህ አይነት ነገር በጣም ነው አሁን። ይሄ የእንስሳ እንትኖች ላባዎች ናቸው ብዬ ነው የማስበው። ምክንያቱም በጣም እንደዚህ ታሽገው እንደምታዩት፣ እታች ሁለብር ከዘጠና ሳንቲም ማለት ያ፣ ሁለብር ሶስት ይሮ ነው የሚሸጣት ይቻ አንዱ አሽግ ማለት ነው። እና እያንዳንዱ ጌጣጌጦች እዚህ ሀገር በጣም ውድ ናቸው። በቃ አርቴፊሻል የተባሉ ነገሮች በጣም ውድ ናቸው። አሁን እዚህ ጋር ሶስት ወይ ከዘጠና ብር ሁለት ብር ምናምን ሶስት ብር አራት ብር ነው። ሀምሳ ሳንቲም ሀያ ሳንቲም የሚሸጥ ነገር የለም እዚህ ጋር። ሳይፕረስ ይላል ግን ዛጎር ነው ግን ከረር ምናምን ተቀብተው ሲያምር እንደዚህ ነገር እኔ በጣም ነው የምወደው፣ በጣም ማለት ነው። ከዛ እዚጋ ደግሞ ጨሌ ጨሌ ያልኩኝ ድ ዛጎር ማለት ነው እና ይሄ እዚህ ሀገር ከፍተው እንደዚህ አይነት ነገር የሚሸጡ በጣም ብዙ ሀብታሞች ሰዎች አሉ፣ በጣም ማለት ነው እና ይሄ ደግሞ ራሱ እንስሳ ነው ማለት የሆነ አሳ ነገር ነው ግን ይበላል፣ ይበሉታል እነሱ። እዚህ ጋር ደግሞ ሳይፕረስ ኮፊ ቡና አላቸው ታሽጎ። ምክንያቱም እዚ ጋር ሆልዳይ የሚመጡ ሰዎች ይዘው ይሄዳሉ ማለት ነው፣ ገዝተው ማለት ነው። ያው እኛ ወደ ኢትዮጵያ ስንሄ ቸኮሌት ምናምን ገዝተ እንደምንሄደው እዚህ ሀገርም ሆልዳይ ሲመጡ እንደዚህ አይነት ነገር ገዝተው ስጦታ ምናምን ይዘው ሰብ የሚሄዱ እንደዚህ አይነት ነገር በየቦታው በየአንድ ቱሪስት ቦታ የሚበዛበት አካባቢ ላይ ይሸጣሉ ማለት ነው ግን እኔ እዚህ ጋር የገባሁ ምን ልገዛ መሰላችሁ? ዛጎል ልገዛ ነበር ግን ዛጎል ስላችሁ እኔ የምፈልገው አይነት ነበር የፈለግኩት። ማለት የምፈልገው ዛጎራለ ጸጉር ላይ እንትንን ግን እሱ አላገኘሁትም። ከዛም በግ እንደዚህ ወክ እያደረግኩኝ በጣም ደስ ይላል። ማታ ላይ ምሽቱ ሁሉም በቃ የእውነት ነው የምላችሁ፣ አየሩ ደስ ሲል እና እዚህ ቦታ በአይን ነው አጋጣሚ ከለቃ የ የሆነ ቦታ ስንሄድ ሲመጣ ነው እንጂ የማየው አላየውም። እዚህ ጋር ደግሞ ቤተ ክርስቲያን እንደምታዩት እንዴት ሰላም እንዳለው ጠጥ ረጭ አለ። ከዛ እዚህ ጋር ደግሞ የምታዩት እዚህ ጋር ሰዎቹ የቆሙበት ጋር እዚህ ውስጥ ብትገቡ ስር አድኖ የቤተክርስቲያን እቃዎች ናቸው የሚሸጡት፣ ቁሳቁሶች ናቸው የሚሸጡት። ማለት መጽሐፍ ቅዱስ ይዚጋ፣ ሻማ፣ ብዙ ነገሮች ይሸጣሉ ማለት ነው። ከዛ እኔ ነጠራ ስላለበስኩኝ በእርግጥ ውስጥ ብዙ ሰው አለ፣ ጦረት ያደርጋሉ። እንደምታዩ ማብራት በርቷል፣ ሻማ ያበራሉ። የሚገርማችሁ ነገር ቤተክርስቲያን ሲገቡ ራሱ ወንዶቹ፣ ሴቶቹ የሆነ የሚለብሱት ልብስ አለ። ልክ እንደኛ ሀገር ቤተክርስቲያን አሁን ነጠራ ለብሰን እንደምንሄደው ነው እነዚህ አሁን ሱሪ ለብሰው ምናምን ግን ውስጥ እንደዚህ በንትን ሳያቸው መጀመሪያ አንድ አይነት ለብሰው የገቡ አይቻለሁኝ። እና ወደፊት እግዚአብሔር ከፈቀደ ሰሞኑን ሄጄ በደንብ ውስጡ ገብቼ ማየት እፈልጋለሁ። ና እና አሁን ይሄ ቤተ ክርስቲያን እንደምታዩት በድንጋይ ወይም ደግሞ በቡሎኬት አይመስለኝም፣ በድንጋይ እየተሰራ ነው እና በጣም ይገርመኛል። የቆየ ከ21 ዓመት ከ20 ዓመት ከ15 ዓመት በላይ የተሰሩ ቤተክርስቲያኖች ናቸው። ምክንያቱም ስትጠይቃለው ኔ ይህ ቤተክርስቲያን ስንት ዓመት ነው ከተሰራ ምናምን ስር እንዲህ 15 ዓመት፣ 26 ዓመት፣ 21 ዓመት ኧረ የሆነ ቤተክርስቲያን ከ201 አንድ ነው ምናምን፣ በፈረንጆች የተሰራ ቤተክርስቲያን ሁሉ አለ። ምክንያቱም ያ ስላችሁ በቃ የድሮ ነገር። አሁን ለምሳሌ ልክ እንደ ላሊበላ እነሱ እኛ እንደ ላሊበላ አሁን ቅርጥ በቅርጥ የተሰራ ቤተክርስቲያን ምናምን፣ እንደዛ ነው። እዚህም ያለው የሚገርማችሁ ነገር ማለት በጣም የክርስቲያን ሀገር፣ ደስ የምትር ሀገር ማለት አይዶ። ምን ብዬ እዩት፣ ቤተክርስቲያኑ አያምርም? የእውነት በጣም ነው የሚያምረው። በነገራችን ላይ በጣም ነው ደስ ያለኝ። ውስጡን ግን በመስኮት ነው እንደዚህ ፎቶ ያነሳው እንጂ አልገባሁኝም። ለምን ሱሪ ነበር የለበስኩት ነጠር አለበስኩኝም ማለት ነው። ከዛ እንደዚህ ጎብኘት ጎብኘት አድርጌ ዘወር ዘወር ብዬ ከዛም ተመለስኩ። ፎቶ አንስቼ ማታ ላይ የሠራ ነበር ፎቶ አነሳሁኝ ማለት ነው። ከዛ በኋላ ደግሞ ከዛ ስመለስ ወደ ቤቴ ስመለስ መንገዴ ላይ እንትን ነበረ በነገሮች የዚህ ሀገር እንደዚህ አይነት ነገር በጣም ነው የሚወዱት፣ የሚሸጡት ማለት ነው። እንደ ባዛር ነገር ነበር። ጌጣጌጥ ነገሮች፣ ጨሌዎች፣ ዳንቴሮች፣ የስራ አድኖች እንዲሁም ደግሞ ምን ልበላችሁ፣ ከዚህ ግባ የማይባሉ ነገሮች በጣም ነው የሚሸጡት። ዳንቴር፣ የእጅ ዳንቴር ተሰርታ፣ በጣም ትንጥዬ ናት። በቃ ምን ምን የሆነች ዝም ብላ ናት። በቃ ጥፍጥፍ ያለች ነገር ግን ዳንቴር ናት። አሁን እሱ አምስት ብር ስድስት ብር የሚሸጡት ማገት ይሮ ማለት ነው። እና እሱ እና እንደዚህ አይነት ነገር ግን የማየት ደስ ይለኛል፣ መግዛት ግን አልወድም፣ እውነት ለመናገር ምክንያቱም አርቲፊሻል ነገር ምንም አይሰራልኝም በሚለው እንደዚህ አይነት ነገሮች ምናምን ብዙም አይደለሁም። ምክንያቱም ጆሬ ላይ ካደረጉት ጆሬን ያመኛል። እጅ ላይም ብዙም አይደለሁም። በነገች ላይ እኔ ብዙም ይሄ ቅራቅንቦ ነገር አልወድም። ጨሌ ምናምን አንገት ላይ እጅ ላይ ምናምን ብዙም አልወድም። እዚህ ጋር ደግሞ በስም የተሰሩ የቁልፍ መያዣዎች ናቸው። እና የሚገርመው ነገር በጣም ይገርመኛል ማለት በጣም እዚጋ ደግሞ በጣም ደስ የሚስራ አድኖ እዚጋ ደግሞ ሻማዎች ግን አይሸትም። ሻማው ራሱ ዝም ብሎ ነው፣ ግን የቤተክርስቲያን ነው፣ ጌታ ይቀርባል። የቤተክርስቲያን ሻማዎች ናቸው ማለት እንደዚህ የሚሸጡት ማለት ነው። ግን ኖርማል ሻማ አሁን ይሄ ቤት ውስጥ አሁን ክርስማስ እየመጣ ስለሆነ ለእነሱ ብሎ የሚሸጡት ሻማዎች ብዙም አይሸቱም። ጭቃጭቃ ሳሙና ሳሙና ነው የሚለው እና ብዙም አልገዛም። ሳሙና ሻማ ደስ ይለኛል እያት፣ ይች ዳንቴ ነው እንግዲህ፣ አምስት ብር ነው፣ ሶስት ብር አራት ብር ያሉት። እዚጋ አሸንጉሪቶች አሉ። እነዚህ ሻማዎች አሁን አይሸቱም፣ አይሸቱም፣ ጭራሽ አይሸቱም ማለት ነው። እና ሁሉም ሰው እያየ ነው፣ ሁሉም ሰው እዚህ ጋ ሁሉም ያያል ምናምን ነገር። እና ብቻ ምን አለፋችሁ ትራንትና ምሽቴ ይህን ይመስል ነበረ። ከሳ ጠዋት ላይ ሊብ ነበርኩ በርግጥ፣ ግን ከሰዓት በኋላ ዝም ብዬ ወጣሁኝ። እዚጋ አሁን እያቸው አሸንጉሪቶች ምናምን ናቸው። በጣም ነው በቃ የገረመኝ ማለት ነው። በጣም ነው የሚገርመው ብታዩ እና፣ የዚህ ሀገር መንግስት አይደለም የዚህ ሀገር አሁን ብዙ ጊዜ ሆልደ እያበዛሉ፣ እንዲዚይን ነገር ባዛር ምናምን ብዙ ነገር ያበዛሉ፣ ለምን እንደ አላውቅም። ከዛ በኋላ ከዛ ከተመለስኩ በኋላ በጣም ዙሬ ዙሬ ዙሬ ደክሞኝ ነበረ። ከዛ የሆነ ካፌ ቁጭ አልኩኝና አንድ ጠጥቼ መጣሁ ምን ምን ይለኛል አንድ በጣም በጣም ነው። እኔ የዚህ ሀገር የራሳቸው ምርት የሆነ መጠጥ አለ፣ ግን በቃ ውሃ ነው የሚለው፣ ግን በጣም ነው የሚጣፍጠው። የጣላ አይነት ስሜት አለው። ጣም አለው ማለት ነው። ከዛም በመንገዴ ላይ ወደቤት ስመጣ እንደምታዩት እዚህ ጋር ክርስማስ ምናምን እየመጣ ስለሆነ መንገዱ በመብራት አሸብርቆ ያምራል እላችኋለሁ። ከዛ ደግሞ መንገዴ ላይ ስለሆነ ባህር ዳርቻውም ባህሩም ምኑም በጣም ነው ደስ የሚለው። እዩት፣ እንዴት እንደሚያሙ በማታ ማለት ነው። ይሄ ማለት እኔ ያለሁበት አካባቢ ነው ልክ እዚህ ጋር ነው። ይሄ እንግዲህ መሪና ምናምን ይባላል፣ ላግናካ መሪና ይባላል። እሱ በተሻለ መጠን እስካሁን ያላየኋቸውን ቦታዎች ማየት እፈልጋለው። ያውን ከንግዚህ በኋላ ኢትዮጵያ ከሄድኩ መመለስ ስራም አልፈልግ ማለት ነው። በኋላ ከሄድኩኝ አልመለስም። ከዛም ፎቶ ተነሳሁኝ። ፎቶ በነጋሽን ማንሳት ብዙም አሁን ላይ እያስጠላኝ ነው፣ ግን እዚህ ጋር ፎቶ ተነሳሁኝ። ከዛም ወደ ቤት የመጣው ዶችዬ። ቪዲዮ እንዴት አያችሁት?